ይቺ ትዕማር የምትባለው ሴት በመውለጃዋ ወራት ላይ ልክ ስትደርስ ሁለት ነገሮች በውስጧ እንደተቀመጡ አወቀች። አንደኛው አስቀድሞ ሊወጣ እጁን ሲያወጣ አዋላጂቷ ቀይ ፈትን በእጁ ላይ አሰረችለት። እጁን ወደ ውስጥ በመለሰ ጊዜ ግን ሌላኛው ጥሶ ምን አለ ይላል፣ ጥሶ ወጣ ይላል። አዋላጂቷ እንዲህ አለች።

ፖዚሽኑ የዛራ ለመውጣት አይሆንም። ዛራ እጁን ያወጣው ጭንቅላቱን አረለ። ዛራ አስቀድሞ እጁን አወጣው። ደጅ ላይ ያለው ድምፅ ምንድን ነው? ዛራ እጅ ስላወጣ ቀዳሚ ነህ ብሎ የደጁ ድምፅ ሜዳሊያ አጠለቀለት። አሸናፊ ነህ ብሎ ሜዳሊያ አጠለቀለት። ቀዳሚው ዛራ ነው እየተባለ በደጅ እየተነገረ ቢሆን እንኳን አዋላጆች የሚሉት ሌላ ቢሆን እንኳን አጠቢባን እያሉ ያሉት ሌላ ቢሆን፣ ያያ አዋቂዎች እያሉ ያሉት ሌላ ቢሆን፣ በውስጥም በውጭም ያለው ድምፅ ሌላ ቢሆን፣ እግዚአብሔር ግን በሩ ከፍቶልኛል ወጣ ዘንድ። እግዚአብሔር በሩ ከፍቶልኛል። ሁል ጊዜ በመውለጃ ወራት ላይ የሚገፋ ነገር፣ ሊቀድመን የሚታገለን ነገር፣ መንገዱን የሚዘጋ ነገር ከፊታችን መሮጥ ይጀምራል። ከፊታችሁ እየሮጡ ካሉ በሩን እየዘጉባችሁ ካሉ እጃቸውን እያስቀደሙ ካሉ ያ ጊዜ የመውለጃ ጊዜ ነው ማለት ነው። ሁል ጊዜ እግዚአብሔር ኃያል የሆነ ነገር በውስጣችሁ አስቀምጦ የመለኮትን ነገር በውስጣችሁ ጸንሳችሁ በመውለጃችሁ ጊዜ ላይ ልክ ታይሙ ሲደርስ እጁን አስቀድሞ የሚል ከመጣ ያ ጊዜ የመውለጃ ጊዜ ነው ማለት ነው። ያ ታይም የመውለጃ ታይም ነው ማለት ነው። የሚገፋህ ውጭ አደለም፣ ያለው አትወጣም የሚልህ እንደውም ያለው ውስጥ ነው ያለው። እኔ ግን ነግረሃለሁ፣ እግዚአብሔር ተሩን ስለከፈተው እየገፋ በመካከላቸው ትወጣለህ። ሺ እጅ ቀድሞኝ ቢነሣ፣ ሺ እጅ ቀድሞኝ ቢወጣ፣ ስጋት አይገባኝም። እጃቸውን ያወጡ ሳይሆን ጭንቅላታቸውን ያወጡ ቀድመዋል። ጭንቅላታቸውን ያስቀደሙ ቀድመዋል። እነዚህ ማኅፀን ዓለም ላይ ያሉት ልጆች ይሄኛውን ዓለም አያቁት አይተው ታያቁት ይሄ በር ሲከፈት አይተው ወደማያቁት አዲስ ክልል። ስማ የሚታገሉን እኮ ወደ አዲስ ክልል ልንገባ የመውለጃ ጊዜ ላይ ስለሆንን ነው ወደ ኒው ዳይሜንሽን ልንገባ ራሳችሁ ላይ ስላለን እግዚአብሔር ትወጣ ዘንድ ከፍቶ የማኅፀን ዓለም ላይ አትቆየም። እነዛጋ ቀድመው መንገድ ቢሰጉም የማኅፀኑ ዓለም ላይ ግን አትቆየም። ወደ ኒው ዳይሜሽን፣ ወደ አዲስ ክልል፣ ወደ አዲስ ክልል በሩ ተከፈተ። እኔ ተጅ እንደምለኛለን እኔ እንደተከፈተልኝ እንደዛ ሰው ነኝ አውሬ እንደሚልሽ አደለሽ እባቡ እያወራው እንዳለው አደለ ቤተሰቦቼ እያሉት እንዳለው አደለ ሰፈሬ እያለው እንዳለ አደለ ሰዎች ስለ እኔ እያሉት እንዳሉት አይደለም እግዚአብሔር ወጣ ዘንድ ፐሩን ምን ብሎታል

ያለበት ወንድም ወጣ፣ ስሙም ዛራ ተባለ። የመልእክቴ ርዕስ በመውለጃ ጊዜ የሚል ነው። ይህ ክፍል ሲናገር እንደዚህ ይላል። እቺ ሴት ልትወልድ በደረሰችበት ይላል፣ በመውለጃዋ ጊዜ ላይ እነሆ መንታ ልጆች በሆዷ ነበሩ ብሎ ይጀምራል። የዚህ ሴት ታሪክ በጣም የሚገርም ታሪክና የሚደንቅ ታሪክ ነው። እቺ ሴት ጸነሰች ይላል የጸነሰችበትን አካሄዱን እንዴት አርጋ እንደጸነሰች ከላይ ሙሉ ምዕራፉን ስታነቡ ገብታችሁ ይገባችኋል። ጸነሰችልና መጽሐፍ ቅዱስ መጸነሷን ከተናገረ በኋላ ይመጣና በመውለጃዋ ጊዜ ብሎ ይናገራል። በመውለጃዋ ጊዜ ላይ በማህፀኗ ወይም በሆዷ ውስጥ ሁለት መንታ ልጆች ነበሩ። መንታ ልጆች በሆዷ ውስጥ እንደነበሩ ይናገራል መጽሐፍ ቅዱስ። መንታ ልጆች በሆዷ ውስጥ ስለነበሩ ይላል አንደኛው አስቀድሞ ሊወጣ እጁን ሲያወጣ፣ አዋላጂቷ ቀይ ፈትል በእጁ ላይ ምን አለች ይላል? ይሄ ቀድሞ ይወጣል ብላ ቀይ ፈትል በእጁ ላይ ምን አለች ይላል? አሰረችለት ይላል እጁን ወደ ውስጥ በመለሰ ጊዜ ግን ይላል ሌላኛው ጥሶ ምን አለ ይላል? ጥሶ ወጣ ይላል። አሜን። ጥሶ ምን አለ ይላል? ጥሶ ወጣ ይላል እና አዋላጂቱ እንዲህ አለች፣ ስለምን ጥሰ ወጣ ስትለው ስሙን ምን አለችው ይላል? ስሙን ምን አለችው ይላል? ለምን ጥሰ ወጣ ብላ ስሙን ምን አለችው ይላል? ፋሬስ አለችው ይላል። እቺ ትዕማር የምትባለው ሴት በመውለጃዋ ወራት ላይ ልክ ስትደርስ በመውለጃዋ ወራት ላይ ሁለት ነገሮች በውስጧ እንደተቀመጡ አወቀች። ሁል ጊዜ በመውለጃ ወራት ላይ ሁል ጊዜ በመውለጃ ጊዜ ላይ ሁል ጊዜ በመውለጃ ሰዓት ላይ ሁል ጊዜ በመውለጃ ታይም ላይ የሚገፋ ከጎናችን ይሆናል። የሚገፋ ነገር፣ ሊቀድመን የሚታገለን ነገር፣ መንገዱን የሚዘጋ ነገር ከፊታችን መሮጥ ይጀምራል። ከፊታችሁ እየሮጡ ካሉ በሩን እየዘጉባችሁ ካሉ እጃቸውን እያስቀደሙ አሉ ያ ጊዜ የመውለቻ ጊዜ ነው ማለት ነው። ሁል ጊዜ እግዚአብሔር ኃያል የሆነ ነገር በውስጣችሁ አስቀምጦ የመለኮትን ነገር በውስጣችሁ ጸንሳችሁ በመውለጃችሁ ጊዜ ላይ ልክ ታይሙ ሲደርስ እጁን አስቀድሞ የሚልክ ከመጣ ያ ጊዜ የመውለጃ ጊዜ ነው ማለት ነው። ያ ታይም የመውለጃ ታይም ነው ማለት ነው። ያ ጊዜ እህቴ የመውለጃ ጊዜ ነው። ወንድሜ ያ ጊዜ የመውለጃ ጊዜ ነው። በሩ ተከፈተ፣ ተከፈተ። ሲኦል ስማ ተከፈተ። እባቡ ስማ ተከፈተ። ያያ ተከፈተ። አንድ ሰው ጮክ ብሎ በሩ ተከፈተ። ብራዘር ትወጣ ዘንድ ጊዜው ደርሷል። እግዚአብሔር በሩን ከፍቶታል። ወደ ኒው ዳይመንሽን ከተሸፈኝክበት ከማሕፀን ዓለም ከማሕፀን ዓለም ከማሕፀን ዓለም ከማሕፀን ዓለም ከማሕፀን ዓለም ወደ ገሃዱ ዓለም ወደ ኒው ዳይሜንሽን ወደ ሌላ አቅጣጫ ወደ ሌላ ሌቭል ለመግባት በሩ ተከፈተ ተከፈተ ተከፈተ ተከፈተ ተከፈተ።

የማህፀኑ ዓለም ላይ ግን አትቆይም። ወደ ኒው ዳይሜንሽን ወደ አዲስ ክልል፣ ወደ አዲስ ክልል በሩ ተከፈተ፣ ተከፈተ፣ ተከፈተ። በእውነቴም ነው ምላች እነዚህ ሰዎች ጽንሄ ጽንስ በማህፀኑ ውስጥ መቆየት የለበት ለምን ውሃው ፈሶ በሩ ተከፍቷል ይሰማል ወይ ዋው ፈሶ በሩ ምን ብሏል እነዚህ ማህፀን ዓለም ላይ ያሉት ልጆች እነ ፋሬስ ይሄኛውን ዓለም አያቁትም ነግተው አያቁትም አይተው ታያቁት ኖረውበት አያቁም ይሄ በር ሲከፈት አይተው ወደማያቁት አዲስ ክልል ነክተውቱ ወደማያውቁት አዲስ ክልል ስማ። የሚታገሉን እኮ ወደ አዲስ ክልል ልንገባ የመውለጃ ጊዜ ላይ ስለሆንን ነው እየታገሉን ያሉት። ወደ አዲስ ክልል ልንገባ፣ ወደ ኒው ዳይሜንሽን ልንገባ ደጁ ላይ ስላለን ነው። እኔ የዲያብሎስን አላቅልህም፣ ዛሬ የከፈተውን እግዚአብሔርን ግን አቀዋለሁ። እግዚአብሔር ትወጣ ዘንድ ከፍ ከፍቶታል። ፋሬስ አይዘገይም። እግዚአብሔር ምን ብሎታል? ውጭም ያለው ድምፅ ውስጥም ያለው ድምፅ ስለ ፋሬስ ሌላ እያወራም ቢሆን እንኳን ቀዳሚው ዛራ ነው እየተባለ በደጅ እየተነገረ ቢሆን እንኳን አዋላጆች የሚሉት ሌላ ቢሆን እንኳን አጠቢባን እያሉ ያሉት ሌላ ቢሆን፣ ያየ አዋቂዎች እያሉ ያሉት ሌላ ቢሆን፣ በውስጥም በውጭም ያለው ድምፅ ሌላ ቢሆን፣ እግዚአብሔር ግን በሩን ከፍቶልኛል። ወጣ ዘንድ እግዚአብሔር በሩን ከፍቶልኛል። አሁን ዝም የምልበት ሰዓት አይደለም። በሩ ስለተከፈተ እገፋ አለው። ከዛራጆች መካከል እገፋ አለው በዛራግሮች መካከል እገፋለሁ። ባአዋላጂቷ አዋጅ መካከል እገፋለሁ። እገፋለሁ በሚሉኝ መካከል እገፋለሁ። በስድቦቼ መካከል እገፋለሁ። በምትቸው ትችት መካከል እገፋለሁ። ወደ ሌላ አቅጣጫ ልወለድ ነው። ወደ ሌላ ክልል ገባ ነው። አንድ ሰው ጮክ ብሎ እገፋለሁ ገፋለሁ ፋሬስ በሩ ተከፍቷል። አቤት በሩ ተከፍቷል። እግዚአብሔር ትወጡ ዘንድ በሩን ከፍቶታል። እዛ ማህፀን ድምፃቸው ሊሰማ አይችልም። ድምፃቸው ከማይሰማበት ማ ድምፃቸው ወደሚሰማበት ዓለም ሊዳሰሱ ከማይችሉበት ወደሚዳሰሱበት ዓለም ሊነኩ ከማይችሉበት ዓለም ወደሚነኩበት ዓለም ምንም ሊያደርጉ ከማይችሉበት ዓለም ምንም ሊያደርጉ ወደሚችሉበት ከማይናገሩበት ዓለም ወደሚናገሩበት ዓለም እኔ እግዚአብሔር ዛሬ ለማን እያወራ እንዳለ እኔ አላቅም። ሻታፓራዶሳ ዛሬ እንደዚህ እንደዚህ ሆኖላቸዋል። ድምፃችሁ ከማይሰማበት ዓለም ድምፃችሁ ወደሚሰማበት ዓለም ምንም ማድረግ ከማትችሉበት ዓለም የሆነ ነገር ማድረግ ወደምትችሉበት ዓለም በጌታ በኢየሱስ ስም ዛሬ ትገቡ ዘን እግዚአብሔር በሩን ከፍቶታል። ወይኔ እግዚአብሔር በሩን ከፍቶታል። እግዚአብሔር በሩ ከፍቶታል። ከባራ ታባሳ። አንድ ሰው ጮክ ብሎ እግዚአብሔር በሩ ከፍቶታል ይበል። እግዚአብሔር በሩም ብሎታል። እግዚአብሔር በሩን ሲከፍትልህ አትወጣም የሚልህ ይነሳል። ቀድሞ በሩን የሚዘጋው እጁን ያስቀድማል አይደል? እንዳትወጣ ይከለክላል። አይዶ ኖ ፋሬስ በምን አይነት ሁኔታ ውስጥ እያለፈ ያለው? በመውለጃ ጊዜ የምትውለዋ ጊዜ ላይ በምን አይነት ሲቹዌሽን ውስጥ እያለፈ እንዳለ፣ ዛራ በሆዱ ሸፍኖት ሊሆን ይችላል፣ በእግሩ ይዞት ሊሆን ይችላል። ቀድሞ ደጅ ላይ የታየው እጅ የፋሬስ እጅ ሳይሆን የዛራ እጅ ነው። ይሄ ግን ይሄ ብላቴና ግን እግዚአብሔር በሩን ከፍቶታል ብሎ እንዳንተ አሁን እንዳመንከውና እንደተናገርከው ስላመነ አሁን የውልህ በዛራ እጆች መካከል ይታገለ ይገፋል። አፖርቹኒቲ የሚጠቀም ነው። ማህፀን ውስጥ ሆነ የሚገፋን ከውጭ እንዳጠብቅ የሚገፋ ውስጥ ነው ያለው። የሚገፋህ ውጭ አደለም ያለው። አቶጣም የሚልህ እንደውም ያለው ውስጥ ነው ያለው። አቶጣም የሚለው አጠገብህ ነው ያለው። አቶጣም የሚለው ጎንህ ነው ያለው። አቶጣም የሚለው እዛው ቢሮ ውስጥ ነው ያለው። አትወጣም የሚለው እዛው አጠገብህን ያለው። እኔ ግን እነግርሃለሁ፣ እግዚአብሔር በሩን ስለከፈተው እግዚአብሔር ትወጣ ዘንድ በሩን ስለከፈተው እየገፋህ በመካከላቸው ትወጣለህ። በዛራ እግሮች መካከልም ቢሆን ትወጣለህ። በእጆቹ መካከል ዋያታ ፓራዶስ አንድ ሰው ጮክ ብሎ ወጥቻለሁ ይበል። ዛራ አስቀድሞ እጁን አወጣ። ደጅ ላይ ያለው ድምጽ ምንድነው? ዛራ እጅ ስላወጣ ቀዳሚ ነህ ብሎ የደጁ ድምፅ ሜዳሊያ አጠለቀለት። አሸናፊ ነህ ብሎ ሜዳሊያ አጠለቀለት። እኔ ደጅ እንደሚለኝ አይደለሁም እኔ እንደተከፈተልኝ እንደዛ ሰው ነኝ። ሰማ አውሬ እንደሚልሽ አደለሽም። እባቡ እያወራው እንዳለው አይደለም። ቤተሰቦቼ እያሉት እንዳለው አይደለም። ሰፈሬ እያለው እንዳለ አይደለም። ሰዎች ስለኔ እያሉት እንዳሉት አይደለም። ደጁ ሜዳሊያ እንዳጠቅለቀላቸው አይደለም። ቀዳሚ እንዳላቸውም አይደለም። እግዚአብሔር ወጣ ዘንድ ፐሩንም ብሎታል። በሩን ምን ብሎታል? በሩን ምን ብሎታል? በሩን ምን ብሎታል? በሩን ምን ብሎታል? በሩን ከፍቶታል። ስማ፣ ሁል ጊዜ የተጸነሰ ልጅ ሲወለድ እግዚአብሔር የማሕፀንን አለም እንዴት እንዴት አድርጎ መሰለኝ የማሕፀንን ዓለም የሰራው፣ በማሕፀን ውስጥ የተጸነሰ ልጅ የመውለጃ ጊዜ ሲደርስ ፖዚሽን ይይዛል አቤት ምናልባት አልባት በማህፀኑ ዓለም ላይ ልጁ በእግሩ ሊሆን ይችላል ያለው ወደ ታች በሚከፈተው በር በኩል ሊወጣ በእግሩ ሊሆን ይችላል ያለው። ልክ ታይሙ ሲደርስ ልጁ መገልበጥ ይጀምራል። ሰማይ መረብ ልክ ዛራ አሁን ፖዚሽኑ የዛራ ለመውጣት አይሆንም። ዛራ እጁን ያወጣው ጭንቅላቱን አይደለም። ልክ በሩ ሲከፈት ልጅ የሚወጣው በምንድ ነው? አበት በየትኛውም አይነት ሁኔታ ዘጠኝ ወር ሙሉ እየተገላበጠ ሊሆን ይችላል ልጁ። ልክ የመውለጃ ወራት ላይ ሲደርስ ልጁ ይደፋል። በምኑ ለመውጣት ድምፃችሁ አይሰማኝም? በምን ለመውጣት በጭንቅላቱ። ምን ለማለት ለመውጣት ስፍራውን ይይዛል አቅጣጫውን ይይዛል። ልንገርህ ሺ እጅ ቀድሞኝ ቢነሣ ሽ እጅ ቀድሞኝ ቢወጣ ስጋት አይገባኝም። እጃቸውን ያወጡ ሳይሆን ጭንቅላታቸውን ያወጡ ቀድመዋል። ጭንቅላታቸውን ያስቀደሙ ቀድመዋል እ ነግረሃለሁ ያኔ ጊዜው ሲደርስ ጭንቅላቴ በሩ በተከፈተ በኩል መግባት ሲጀምር ስለ እግሮቼ አልጨነቅም። ስለ እጆቼ አልጨነቅም። ስለ ትዳሬ አልጨነቅም። ስለ ኢኮኖሚ አልጨነቅም። ጭንቅላቴ ሲወጣ፣ ያኔ ቅባቴ አብሮ ይወጣል። ያኔ ኃይሌ አብሮ ይወጣል። ያኔ ግጄ አብሮ ይወጣል። ያኔ እግሬ አብሮ ይወጣል። እግዚአብሔር ለማን እያወራ እንዳለ አላቅም። ዛሬ በተከፈተ በር በኩል ጭንቅላትህን ጭንቅላትህን ስታወጣ ኢኮኖሚ አብሮ ነው የሚወለደው። ቅባት አብሮ ነው የሚወለደው። እግዚአብሔር ያለ ሁሉ አብሮ ነው የሚወለደው። ዋካፓራዶስ በደንብ ስማ ግን፣ የሆነ የሆነ ነገር ሊሆን ነው። ይኸውላችሁ ህይወታችሁ ላይ የሆነ ነገር እየሆነ ነው ያለ በትግሉ መካከል ጭንቅላትን ሰደት ወጣለ። ማህፀን ጨለማ ነው። ብርሃን ያለበት ስፍራ አይደለም። የተሸፈነ ነው። የተያዘ ነው። የምትከለልበት ላይፍ ነው። የምትከለልበት የምትሸፈንበት የህይወት ስቴጅ ነው። እግዚአብሔር ግን ልክ ሲከፍተው እዛ ማህፀን ውስጥ መሰንበት የለም። በር የተከፈተ ሰዓት መውጣት ነው ያለብን። ለምንድ ነው ሲባል፣ በር ከፍቶልህ ማትወጣ ከሆነ ማህፀን ውስጥ ህይወት አታገኝ። ኔክስት ሌቭል፣ ኔክስት ስቴጅ። ሁለተኛው የማታውቀው አለም ነው። አቤት የሰማኸው ከነአን ነው። ምክንያቱም እስራኤል ተነግሮታል ከነአን ተብሎ ከነአን ተብሎ ተነግሮታል። ከነአንን ግን አይቶ አርባ አመት ሙሉ ስለ ከናን ይሰማሉ። ፕሮፌሲ፣ የተስፋ ቃል ይሰማሉ። አርባ ዓመት ሙሉ ምድረ በዳ ላይ ይሄዳሉ፣ ሃሩሩ ላይ ይሄዳሉ። አርባ ዓመት ሙሉ ይሰማሉ፣ አርባ አመት ሙሉ ከናን ግን፣ አርባ አመት ሙሉ ምድረ በዳ ላይ ሲንከራተቱ ከናን የለም። አይደለም ከናን አለ። ከናንን ሲገቡበት ለመጀመሪያ ጊዜ ረገጧት፣ ለመጀመሪያ ጊዜ ነኳት። እንዲህ ብዬ እንደ እግዚአብሔር ቃል አሁን ጉባኤው ላይ ተነብያለሁ። ከተያዛችሁበት ነገር በነዚህ ሶስት ወራት ላይ ትወጣላችሁ። የሶስት ወር አዋጅ እንደ እግዚአብሔር ቃል ጉባኤው ላይ አውጃለሁ። ከማህፀን ዓለም ትወጣላችሁ። እግዚአብሔር በሩ ከፍቶታል። በነዛራ ትግል መካከል ጭንቅላቶችን አሾልከ ትቀድማለህ። ምክንያቱም እግዚአብሔር በሩን ከፍቶታል። ፋሬስ ይሆንልሃል። ፋሬስ ይሆንልሻል። ፋሬስ ሆኖልሃል። ከተያስክበት ነገር ጥሰ መውጣት ሆኖልሃል። በእነዚህ ሶስት ወራት ላይ ደጅ ላይ ያለውን ድምፅ ትጥሳለህ ደጅ ላይ ያለውን ድምጽ ጥሰት ወጣ። አለ አዋላጅቷ፣ እንዲህ አለችው፣ ስለምን ጥሰ ወጣ? አለችው። ቀዳሚ አንተ አልነበርክም። የሚቀድመው ቀይ ፈትል የተደረገበት የኛ ምልክት የተደረገበት እሱን የሚቀድመው አለችው። ደጅ ላይ ስለ ፋሬስ የሚነገረው ነገር፣ መውጣት አትችልም፣ መቅደም አትችልም የሚል ንግግር አለ ደጁ ላይ እኔ የምልህ ንገር ደጁ ላይ ያለውን የሰዎችን ንግግር አትችልም፣ ያለህን የቤተሰብህን ንግግር፣ የትዳር አጋርህን ንግግር፣ የፓስተሮችህን ንግግር ያያያያ የሥራ ባልደረቦችህን ንግግር፣ የእባቡን ንግግር፣ የአውሬውን ንግግር ጥሰት ትወጣለ። ጥሰት ትወጣለ። የነደደ ጥሰሽ ትወጫለሽ አንድ ሰው ጮክ ብሎ ጥሼ ወጣ አለው። ጥሼ ወጣ አለው። ጥሼ አልፋለው። የመጀመሪያ በእነዚህ ሦስት ወራቶች ላይ ጥሴ የምትወጣው ነገር እባቡ ቅድመ አያቶች ላይ ቁጭ ብሎ መንገዳችሁን የዘጋበት ያደከማችሁንና ያደቀቃችሁን ያንን ቃል ጥሰት ወጣለ። ያንን የአውሬውን ድምፅ ጥሰት ወጣለ። አትቀድምም የሚለውን ድምፅ ጥሰት ወጣለ። የእባቡን ድምፅ ጥሰት ወጣለ። የሰዎችን ድምፅ ጥሰት ወጣለ። አንድ ሰው ጮክ ብሎ ጥሼ ወጣል፣ ጥሼ ወጣለ። ስለናንተ የተነገረውን የሰው ቃል ጥሳችሁ ትወጣላችሁ። ስለናንተ በቢሮ መካከል የተነገረውን ጥሳችሁ ትወጣላችሁ። ስለናንተ በቤተሰብ መካከል የተነገረውን ጥሳችሁ ትወጣላችሁ። እናንተ በአገልግሎታችሁ የተነገረውን ጥሳችሁ ትወጣላችሁ። በቢዝነሳችሁ መካከል የተነገረውን ቃል ጥሰ ትወጣለህ። አ የዛራን እጅ አልፈኸው ትወጣለህ። የዛራን መከላከል አልፈው ትወጣለህ። የዛራን መቅደም አልፈው ትወጣለህ። አንድ ሰው ጮክ ብሎ ጥሼ ወጣለ